እሺ ነይ ቶሎ፣ አንቺ ሜትሮሎጂ መስጊድ ጋር ደርሰናል። ልጆቼ ሜትሮሎጂ መስጊድ በደንብ አሳያችኋለሁ። ትንሽ አቀበት ነገር ናት፣ የተወሰነ ማት ሰዋል፣ ግን እኔ ዲክ የሚያዘበጥጥኩኝ ሜትሮሎጂ መስጊድ በደንብ አሳያችኋለሁ። ሙበች ፍቅሩ ተረጋጋ።

ሜትሮሎጂ እየደረስን ነው። ይሄ ሜትሮሎጂ ሰፈር ነው። ሜትሮሎጂ ክልሉን ማሳያቸዋለሁ። መስጊዱን ለማሳየት ሞከርኩ፣ ብዙም አይታይም። ዞሮ እዩት። የሆነ በአካባቢው ቤት ስላለ የሜትሮሎጂ መስጊድ በዘመናዊ መንገድ ተሰርቷል፣ ግን ብዙም አልታየም። እዩት ማለት ነው። ምንም አይለም። ይሄ የሜትሮሎጂ ክልል የሚተዋወዡ ክልል ይሄን ይመስላል። ይህ ቀለም በብረት የታጠረው ማለት ነው እንትን ተዘርቷል፣ በወለቄ ውስጡ ማለት ነው። በጣም ያምራል፣ አረንጓዴ ነው። ይሄ የሚተዋወዡ ክልል ይባላል። በዛው እኮ እያስቃኝኋችሁ ልር ብዬ ነው። ሰፈራችሁ በዛ አካባቢ ልጆች ታላችሁ ትችላላችሁ ይሄው ሜትሮሎጂው ክልል ረጅም ነው። በጣም ያሳየዋቸው አሁን በኩል ያለው ደግሞ ሜትሮሎጂውን ክልሉን ስንጨርስ ሰንጫርስ ኮብልስቶኑ እንገባለን። ሆዴ ከዲያነ ምረት ማስጃው ማለት ይሄ እዚህ አካባቢ እንጨት ይሸጣል ነው ሜትሮሎጂ ክልሉ በላይ እንደምታዩት ረዥም ነው ከለው፣ የሜትሮሎጂው ማለት ነው። ውስጡ አትክልት ነገሮች ሱፍ፣ ሽምብራም አለ። እንዴት ይ ሜትሮሎጂውን ጨርሰን ኮብልስቶኑ ገባን። ኮብልስቶኑ ሽቅብ እንሄዳለን። የምንሰግደው ጎርዴ ነው። ጎርዴ መስግዱ

ይህን ይመስላል። ኮብልስቶን እንደምታዩት ቀጭ ቀጭ ልበታል ሰው ሁሉ ያምራል በጣም ያው፣ እንዲያረዝም ነቁረጠው መሰለኝ፣ እየረዘመባችሁ ነው። ጨርሼ ባሳያችሁ ደስ ይለኛል። ሊመቱ ደረስን። ሽቅበቷን ኮብልስቶን ጨርሰን ወዲያ ሊመቱ ወዲያ ምረት እየተቃረብን ነው። ያው ቀኝት ቀኝት ቀኝት ታደርጉት ፋርማሲ ቤት አለ እዚህ። ዋናው መንገድ ገባን። እንግዲ ያለምረት መገናኛው ጋር ዋናው አስፋልት ጋር ማለት ነው። ዘመዱ ጉዝጓዝ ይሸጣል። መንገዱ ከወዲህ በኩል አልተሰራን፣ ወዲያኛው በኩል ተሰርቷል። እናያለን ማለት ነው። ቼኔንጅ ጭሙ ብቺ አሁን በቃ ስርዓት አድርጋ እኔ ጋር ነች። ከያይዘናል ጉዝጓዝ የሚሸጠው እየተጓዝን ነው። እዛ አካባቢ ስንደርስ ደግሞ እናሳያችኋለን። የአስፋልቱ እንደምታዩት ተዘጋጅቷል ምናምን ወደዛ ስንቃርብ ደግሞ አሳያችኋል ማለት ነው። ልጆችዬ ላይ ተውናል። ወንዱና ሴቱ፣ ወንዱ ወዲያ አስፋልተኛ፣ በሆስፒታሉ መገልጠያ ማለት ነው የደረሰን ውዶች፣ የሴቱና የወንዱ መግቢያ የተለያየ ነው። እኛ በሆስፒታሉ በላይ ነው፣ እነዚ በወዲያ በመስመሩ ነው ወንዱ። እየደረስን ነው። መስገጃ ቦታ ገና ነው፣ ግን ጧት ነው።